የጋዛ ስምምነት ግጭቱ እንደገና እንዲቀጥል የሚያደርግ ጊዜ ቆጣሪ ቦምብ ሊሆን ይችላል የጋዛ የሰላም ዕቅድ ቁልፍ ጥያቄዎችን ሳይመልስ በመቅረቱ ውጊያው እንደገና እንዲቀጥል በር ሊከፈት ይችላል ሲሉ አንድ ከፍተኛ ፕሮፌሰርም ተናግረዋል ታዲያ በአሁኑ ሰዓት የፕሮፌሰሩ ምልከታ የብዙዎች ስጋት ሆኖም ይገኛል እስራኤልና ሐማስ መልሰው ወደ ጦርነት ያመሩ ይሆን ለበርካቶች አስፈሪ ጥያቄ ሆኖም ቀጥሏል እኛም የፕሮፌሰሩ ምልከታ ካለው ነባራዊ ሁኔታ ጋር አዛምደን በቅድሚያ የምናደርሳችው ጉዳያችን ነው። እስራኤል ጦር ወደ ቢጫ መስመር። በአዲሱ የተኩስ አቁም ስምምነት የመጀመሪያ ምዕራፍ መሠረት እስራኤል ወታደሮቿን በ24 ሰዓታት ውስጥ ወደ ስምምነት ላይ የተደረሰው ቢጫ መስመር ማለትም ወደ ጋዛ ድንበር እመልሳለች። ይህም በፍጥነት የተፈጸመው ወታደር ሽግሽግ በጋዛ ውስጥ ለሁለት ዓመታት ያህል ለቆየው ጦርነት ጊዜያዊ እረፍት በመስጠት ለታጋቾች ልውውጥና ለሰብአዊ እርዳታ መግቢያ መንገድን ከፍቷል። ሌላኝኛ የምንመለከተው ጉዳያችን ነው። የፍልስጤማውያን ወደ ጋዛ መመለስ በጋዛ የተኩስ አቁም ተግባራዊ መሆን መጀመሩን በሺዎች የሚቆጠሩ የተፈናቀሉ ፍልስጤማውያን ወደ ሰሜናዊ ጋዛ መመለስን ተጀምሯል። በእስራኤል በሀማስ መካከል ያለውን ግጭት እንዲቋጭ በአሜሪካ የቀረበው የሰላም ስምምነት መጀመሪያ ምዕራፍ መተግበር በመጀመሩ ነው። ፍልስጤሚያን ወደ ሰሜን ጋዛ መመለስም የጀመሩት ዝርዝሩን ይዘናል እናስደምጣቸዋለን። እስራኤል ምሽቱን በሊባኖስ ላይ በፈጸመችው የአየር ጥቃት ሰዎች መሞታቸውን እና መጎዳታቸውን ዘገባዎች አመልክቷል። የእስራኤል ጦር ከቤሩት በ50 ኪሎ ሜትር ደቡብ ርቀት ላይ የሚገኘውን የኢንዱስትሪ ዞን ኢላማ በማድረግ ወደ 12 የሚጠጉ ጥቃቶችን መፈጸሙን የሊባኖስ ሚዲያዎችም ዘግበዋል። ሌላኛው የምንመለከተው አንኳር መረጃችን ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከአራት ቀናት በፊት ስልጣኑን የለቀቁትን ጠቅላይ ሚኒስተር ዳግመኛም ሾሙ። የፈረንሳይ ጠቅላይ ሚኒስተር ሴቫሽን ሌኮርኑ ከአንድ ወር ሳይሞላቸው ስልጣን መልቀቃቸውም ይታወሳል። ስራውን አልፈልገውም፣ ኃላፊነትን ጨርሻለሁ ብለው ከስልጣን የለቀቁት ሴቫሽን ሌርኮር ወደ ስልጣን መመለሳቸው አነጋጋሪ ሆኗል። እስከ መጨረሻው አብራችሁን ስትቆዩ ዝርዝር መረጃው እናስደምጣችኋለን። ሰላም ጤና ይስጥልን። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ማለፍን። የጋዛ ስምምነት ግጭቱ እንደገና እንዲቀጥል የሚያደርግ ጊዜ ቆጣሪ ቦምብ ሊሆን ይችላል ተባለ። የጋዛ የሰላም እቅድ ቁልፍ ጥያቄዎችን ሳይመልስ በመቅረቱ ውጊያው እንደገና እንዲቀጥል በር ሊከፍት ይችላል ሲሉ የሊባኖስ አሜሪካን ዩኒቨርሲቲ ረዳት ፕሮፌሰር ጆሴፍ ሄሉ ለስፑትኒክም ተናግሯል። ባለ 20 ነጥብ እቅድ ሐማስ መሳሪያውን እንዲያስረክብ እንዲሁም ወደ ሰላማዊ አብሮ መኖር ፊቱን እንዲመልስና የፍልስጤምን መንግሥት የመመስረት ዕድል የሚያስረዳ ነጥብ ግልጽ የሆነ ተቃርኖም ይፈጥራል። አንድ ሄሉ እንዳሉት መሳሪያቸውን ከሰጡ አሁንም የትግል ንቅናቄ ናቸው። መሳሪያ የሌለው የትግል ንቅናቄ ምንድን ነው ሲሉም ጠይቋል። ባለፉት ሁለት ዓመታት የእስራኤል ግድያ የተመለከተው ወጣት ጋዜያንን አግደው ለመበቀል መፈለጋቸውን አይቀሬ ነው ሲሉ አጽንኦትንም ሰጥቷል። ሁለተኛ ፕሮፌሰሩ እንዳብራሩት ሀማስ መሳሪያውን ለመተው ፈቃደኛ ካልሆነ እስራኤል እሺ ወይም ጦርነትን እንመለሳለን ወይ ካልን፣ በራሳችን ውሎች እናስፈጽማለን ማለት በማንኛውም ጊዜ የሀማስን ባለሥልጣን መሪ ወይም ፖለቲከኛ ኢላማ ማድረግ እንችላለን ልትልም ትችላለች። ሄሉ ሁኔታውን በሊባኖስ ውስጥ ሂዝቦላ ትጥቅ እንዲፈታ ከቀረበው ጥያቄ ጋር የሚያነጻጽሩታል። ቡድኑ በቆራጥነት እምቢ ስላለ ግጭቱ ሳይፈታም ቆርቷል። በአጠቃላይ የሰላም ዕቅዱ በቋንቋውና በዓላማዎቹ የመፈጸም ፍላጎት ያለው እንደሆነም ይገመግሙታል። ነገር ግን ወደ ዘላቂ ስምምነት የሚያመራ ተቋማዊ መንገድ የለውም ሲሉ ሄሉም ያጠቃልላሉ። መረጃችን እንደቀጠለ ነው። የእስራኤል ጦር ወደ ቢጫ መስመር። በአዲስ የተኩስ አቁም ስምምነት የመጀመሪያ ምዕራፍ መሰረት እስራኤል ወታደሮቿን በ24 ሰዓታት ውስጥ ወደ ስምምነት ላይ የተደረሰው ቢጫ መስመር መልሳለች። ይህም በፍጥነት የተፈጸመው ወታደራዊ ሽግሽግ በጋዛ ውስጥ ለሁለት ዓመታት ያህል ለቆየው ጦርነት ጊዜያዊ እረፍት በመስጠት ለታጋቾቹ ልውውጥና ለሰብአዊ እርዳታ መግቢያ መንገድንም ከፍቷል። የእስራኤል ጦር በመውጣቱ የተፈናቀለ ፍልስጤሚያን ወደ ሰሜናዊ የጋዛ ክፍሎች መመለስ እንዲጀምሩ ማስችሏቸዋል። ይሁን እንጂ ይህ የመጀመሪያ የሰላም እቅድ ተግባር የሚሆንም እስራኤል 58 ፐርሰንት የሚሆነውን የጋዛ ሰርጥ ስፋት መቆጣጠርም ትቀጥላለች። በቢጫ መስመር ዙሪያ ያለው አዲሱ የወታደራዊ አሰፋፍ ስትራቴጂካዊ ጠቀሜታ ያላቸውን ግዛቶች በእስራኤል እጅም ያቆያል። ወደ ቀጣዩ ዜናችን አለፍን። የፍልስጤሚያን ወደ ጋዛ መመለስ። በጋዛ የተኩስ አቁም ተግባራዊ መሆን መጀመሩ በሺዎች የሚቆጠሩ የተፈናቀሉ ፍልስጤሚያን ወደ ሰሜኑ ጋዛ መመለስም ጀመሩ። በእስራኤልና በሐማስ መካከል ያለውን ግጭት እንዲቋጭ በአሜሪካ የቀረበው የሰላም ስምምነት የመጀመሪያ ምዕራፍ መተግበር በመጀመሩ ነው የፍልስጤሚያን ወደ ሰሜን ጋዛ መመለስም የጀመሩት። በዚህም የእስራኤል ጦር ወደ ተስማሙበት መስመር ወደ ኋላም አፈግፍጓል። የተኩስ አቁም ስምምነቱ መጀመር ከፍተኛ መጠን ያለው የሰብአዊ እርዳታ ወደ ጋዛ እንዲገባ በር ይከፍታል የተባለው በእቅዱ ውሎች መሰረትም ሐማስ በሕይወት የሚገኙትን 20 የእስራኤል ታጋጆች በ72 ሰዓታት ውስጥ ይለቃል ተብሎም ይጠበቃል። እስራኤል መንግሥት በበኩሉ በእስር ላይ የሚገኙ 250 ፍልስጤሚያንን እንዲሁም በጦርነት ወቅት በጋዛ ታስሮ የሚገኙ ተጨማሪ 1700 እስረኞችን ይለቃል ተብሎም ይጠበቃል። እስራኤል በጋዛ ረሃብ መኖሩንም አታምንም። የተኩስ አቁም ስምምነቱን ተከትሎ በመካከለኛው ምስራቅ የነበሩ 200 የአሜሪካ ወታደሮች ወደ እስራኤል ይገባሉ። የተኩስ አቁም ስምምነቱን እንደሚከታተሉም ተገልጿል። በጋዛ የሚኖሩ የአይን ማኝ እንደተናገሩት የእስራኤል ወታደሮች ከሰሜን ምዕራብ የጋዛ አካባቢዎች ለቀው እየወጡም ነው። ከደቡባዊ ከሃኒ ዮኖስ አካባቢ የተወሰኑ የእስራኤል ወታደሮች እየለቀቁ መሆኑም ተገልጿል። የእስራኤል መከላከያ በማህበራዊ ሚዲያ ገጹ ወታደሮቻችን ስምምነት ወደ ተደረሰባቸው አካባቢዎች ማምራት ጀምሯል ብሏል። የአሜሪካ ልዩ ልዑክ ስቲቭ ቪትኮፍ እንደተናገሩት የእስራኤል ወታደሮች ከጋዛ አካባቢዎች መውጣታቸውን ማረጋገጥም ችሏል። ባለፈው ሳምንት በዋይት ሀውስ ይፋ የተደረገው ካርታ የእስራኤል ወታደሮች እስከ የተኛው መስመር ድረስ መጓዝ እንዳለባቸው አስቀምጧል። የተኩስ አቁም ስምምነቱ በተደረገበት የመጀመሪያው ዙር የሰላም እቅድ የእስራኤል ወታደሮች በ53 በመቶ የጋዛ አካባቢዎችን ይቆያሉ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታጋቾችን ለማስመለስ የገቡትን ቃል እንደሚጠብቁም ተናግሯል። የእስራኤል ወታደሮች አሁንም ድረስ ሐማስን ከሁሉም አቅጣጫ ከበዋል ሲሉም ገልጿል። ትራምፕ የሰላም እቅድ በቀጣይ ያስቀመጠው ነጥብ አማስን ትጥቅ ማስፈታትን የያዘ ነው። አማስ ግን በዚህ ላይ መስማማቱንም አልገለጸም። የተኩስ አቁም ስምምነቱ እስከተደረሰበት ቅጽበት ድረስ እስራኤል በጋዛ ጥቃት ስትፈጽም እንደነበር የአይን ማኞች ለቢቢሲም ገልጸዋል። መረጃችን እንደቀጠለ ነው። እስራኤል ምሽቱን በሊባኖስ ላይ በፈጸመችው የአየር ጥቃት ሰዎች መሞታቸውንና መጎዳታቸውን ዘገባዎች ማመላከቱ የእስራኤል ጦር ከቤሩት በ50 ኪሎ ሜትር በደቡብ ርቀት ላይ የሚገኘውን የኢንዱስትሪ ዞን ኢላማ በማድረግ ወደ 12 የሚጠጉ ጥቃቶችን መፈጸሙን የሊባኖስ ሚዲያዎችም ዘግቧል። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው በጥቃቱ አንድ ሰው ሲገደል፣ ሌሎች ሰባት ሰዎችም ቆስሏል። የእስራኤል አየር ኃይል እንደ ቡልዶዘር ኤክስካቫተርና ዶደር ያሉ በደርዘን የሚቆጠሩ የግንባታ ማሽኖችን እንዳወደመም ተናግሯል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አካባቢ የህዝቦላ የሽብር መሠረተ ልማቶችን መትቶም አፈራርሷል የሽብር መሰረተ ልማቶችን እንደገና ለመገንባት የሚያገለግሉ የምህንድስና ማሽነሪዎችን በሚገኙበት አካባቢ ተመጥተዋል ሲል ማህበራዊ ሚዲያው ላይም ገልጿል። መረጃችን እንደቀጠለ ነው። ሶማሊያና ጅቡቲ የፍልስጤም ነጻ መንግስት እንዲመሰረት ጥሪ ማቀረቡ ሶማሊያና ጅቡቲ የጋዛን የሰላም ስምምነት በተመለከተ የተደረሰውን የተኩስ ማቆም፣ የሰብአዊ አገልግሎት አቅርቦትና እስረኞችን ለመፍታት አጉራዊና ዓለም አቀፋዊ ጥረቶችንም አድርጓል። የሶማሊያ የውጭ ጉዳይ ሚኒስትር ዛሬ አርብ ባወጣው መግለጫ ለፍልስጤን መብቶች ነጻ ሉዓላዊና ሀገርም መስረት ላይ ያለውን ድጋፍም አረጋግጧል። ሶማሊያ ይህንን ስምምነት የፍልስጤም ህዝቦች ስቃይ የሚያቆምና በአካባቢው ጸጥታንና መረጋጋትን የሚያጠናክር ፍትሐዊና ሁሉን አቀፍ ሰላም ለማምጣት እውነተኛ እርምጃ እንደሚሆን ተስፋ ታደርጋለች ብሏል። የጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ በመግለጫቸው የአሜሪካ ኳታር፣ ግብፅና ቱርክን የሚያደርጉትን ጥረትም አድርጓል። በመግለጫቸውም ሰላምን ለማስጠበቅ ሰብአዊ ተደራሽነትና የሁለት ሀገራት መፍትሄን ለማምጣት ተአማኒነት ያለው መንገድ እንዲመጣ ሙሉ በሙሉ እንዲተገበር እናሳስባለን ብሏል። የጋዛ የተኩስ አቁም ስምምነት በእስራኤልና በሃማስ መካከል ሐሙስ ማለዳ በግብጽ ቀይ ባህር ከተማ ሻርም ኤልሼክ በኳታር በግብጽ በአሜሪካና በቱርክ ሸምጋይነትም ተፈርሟል። በሴፕቴምበር 29 ለመጀመሪያ ጊዜ ይፋ የሆነው ባለ ሃያ ነጥብ የተኩስ አቁም እቅድ የፍልስጤም እስረኞች እንዲፈቱ፣ በአጸፋው ሐማስ ሁሉንም የእስራኤል ምርኮኞች እንዲለቅም ይጠብቃል። ስምምነቱ የተኩስ አቁሙን የሐማስን ትጥቅ ማስፈታትና ጋዛን እንደገና መገንባትን የሚያጠቃልላል። ወደ ቀጣዩ መረጃችን አለፍን። ማክሮን ከሥልጣን የለቀቁት ጠቅላይ ሚኒስተር መልሶ ሾሙ። የፈረንሳይ ፕሬዚዳንት ኢማኑዌል ማክሮን ከአራት ቀናት በፊት ስልጣን የለቀቁትን ጠቅላይ ሚኒስተር ዳግመኛም ሾሙ። የፈረንሳይ ጠቅላይ ሚኒስተር ስባሽን ሌኮርኖ አንድ ወር ሳይሞላቸው ስልጣናቸውን መልቀቃቸውም ይታወሳል። ስራውን አልፈልገውም ኃላፊነቴን ጨርሻለሁ ብለው ከስልጣን የለቀቁት ሌኮርኖ ወደ ስልጣን መመለሳቸው አነጋጋሪም ሆኗል። በድጋሚ የተሾሙ ጠቅላይ ሚኒስተር እስከ ሰኞ ድረስ የቀጣዩን አመት በጀት ለፓርላማ ማቅረብ ይጠበቅባቸዋል። የ39 ዓመቱ ጠቅላይ ሚኒስተር ከማክሮን ዋነኛ ደጋፊዎች አንዱም ናቸው። በኤክስ ገጻቸው ባስተላለፉት መልእክትም ፕሬዝዳንቱ በሰጡኝ ኃላፊነት መሠረት የፈረንሳይን በጀት ከማቅረብ ባሻገር ፈረንሳያንን ለሚገጥሟቸው ችግሮች መፍትሄ አበጃለሁ ብሏል። ባለፈው ሳምንት ጠቅላይ ሚኒስትር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላም ሲሉ ለስልጣናቸው መልቀቅ ምክንያት የሆናቸውን መግለጻቸውም ይታወሳል። የፈረንሳይ ዕዳ ለመክፈል ጋር በተያያዘ የሀገሪቱ ፖለቲከኞች ልዩነታቸው እየሰፋ መጥቷል። በአንድ ዓመት ሶስት ጠቅላይ ሚኒስትሮችም ተለዋውጧል። ከ2024 አንስቶ የፈረንሳይ ፖለቲካ ነውጥና ውጥረት በስቶበታል። የማክሮን ፓርቲ በአውሮፓ ምክር ቤት ውጤት ካጣ በኋላ በምክር ቤት አብላጫ መቀመጫ ለማግኘት ድንገተኛ ምርጫን ማከናወኗል። ሆኖም ግን ምርጫው ምክር ቤቱ በተለየ ጽንፍ ያሉ ተቀናቃኝ ፖለቲከኞች የሚፎካከሩበት እንዲሆንም አድርጓል። ማይክል ባርነር ጠቅላይ ሚኒስትር ሆነው ከተሾሙ በኋላ ሶስት ወራት ብቻም ነው ያገለገሉት ተከታ የሚያደርጋቸው ፍራንሷ ባይሩ ለ9 ወራት ብቻ አገልግለው የበጀት እቅዳቸውን በምክር ቤት ተቀባይነት ሲያገኝ ከስልጣን ወርዷል። 2024 የፈረንሳይ የበጀት ጉድለት ከጠቅላላ የአገር ውስጥ ገቢ አንጻር 5.8 በመቶ ሲደርስ አገር አቀፍ ዕዳ 114 በመቶም ደርሷል። ከግሪክና ከጣሊያን ቀጥሎም በአውሮፓ ከፍተኛ ዕዳ ነው። እያንዳንዱ ፈረንሳያዊ 500 ዩሮ ዕዳ አለበት ማለትም ነው። ማክሮን የቀራቸው የስልጣን ዘመን 18 ወራትም ብቻ ነው። በህዝብ ያላቸው ተቀባይነት 14 በመቶም ደርሷል። አዲሱ ጠቅላይ ሚኒስትር ሌኮርኑ የመተማመኛ ድምፅ የሚሰጥባቸዋል። ቀኝ ዘመም ፖለቲከኛ ጆርዳን ባርዳር ከስልጣን የለቀቁት ጠቅላይ ሚኒስትር በድጋሚ መሾማቸው መጥፎ ቀልድ ነው ብሏል። ፓርቲያቸው መተማመኛ ድምፅ እንደማይሰጣቸው አክሏል። ጠቅላይ ሚኒስትሩ በሶስት ሳምንት ውስጥ ካቢኔ ቢያዋቅሩም ብዙም ሳይቆይ ከስልጣን ወርዷል። የሶሻሊስት ፓርቲ መሪ ኦሊቭ ፋወር ለጠቅላይ ሚኒስትሩ መተማመኛ ድምፅ ለመስጠት የሚያበቃ ድጋፍ አላገኘንም ብሏል። የኮሚኒስት ፓርቲ መሪ ቢፊያን ራሰል እንዳሉት ጠቅላይ ሚኒስትር በህዝብ ተቀባይነትን የማያገኙም። የግሪንስ ፓርቲ መሪ ማሪ ቶንደልደር በበኩላቸው ማክሮን ለግራ ዘመሞች ምንም ተጨባጭ ነገር አላቀረቡም ብለው ነገሮች እየተባባሱ ይሄዳሉ በማለት አስተያየታቸውንም ሰጥቷል። ማክሮን በድጋሚ የሾሟቸው ጠቅላይ ሚኒስትር የመንግስት የበጀት ጉድለትን በ10 ቢሊዮን ዩሮ መቀነስም ይኖርባቸዋል። የአገሪቱ ብሔራዊ ባንክ እንዳለው የምጣኔ ሀብት ቀውስ ሊባባስም ይችላል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ወቅት መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።